ስቴትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ሕንፃ ውስጥ ዲሴምበር 6 ለሚጀመረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናን ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችን እንጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆችን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱም ስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባ የሚሆን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለ በዚህ ስልክ ቁጥር መደወል ይችላሉ። 18 0088 ኪድ ጎል ሶከር አካዳሚ ጤና ይስጥልና አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ከሳውዲ ጥያቄ በኋላ የሱዳኑን ጦርነት ለማስቆም ፍላጎት እንዳላቸው ታወቀ። ኢራን ከሰኔው ጦርነት ተምሬ ራሴን በብዙ እያዘጋጀው ነው ስትል ገለጸች። ሊባኖስ እስራኤል በተደጋጋሚ ያቀረብኩላትን ድርድር አልቀበልም ብላለች ስትል ይፋ አድርጋለች። እስራኤል አዲስ የጥቃት ማዕበል በሐማስ ላይ ከፍታለች ትባለ ትላንታሙስ በቡድኑ ላይ እንደ አዲስ በከፈተችው ጥቃትም ከ27 በላይ ሰዎች መገደላቸው ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራቸውን ቆዩም ሊባኖስ እስራኤል በተደጋጋሚ ያቀረብኩላትን ድርድር አልቀበልም ብላለች ስትል ገልጻለች። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም እስራኤል በሊባኖስ ግዛት ማስፋፋቷን እንድትተወውና ለቃም እንድትወጣ ያቀረብንላትን የንግግር ጥያቄ አልቀበልም ብላለች ብለዋል። ከብሉምበርግ ጋር ቆይታ ያደረጉት ጠቅላይ ሚኒስትሩ ናዋፍ ፕሬዚዳንት ጆሴፍ አዎን ንግግር ከእስራኤል ጋር ለማድረግ ሙከራዎችን ቢያደርጉም በእስራኤል በኩል ተቀባይነትን አላገኘም ብለዋል ብለዋል ንግግሩ የሚሆነውም የእስራኤል ጦር በሚገኝበት አምስት የድንበር አካባቢም ጦሩ እንዲወጣ ለማድረግ በሚል ነበር ብለዋል ጠቅላይ ሚኒስትር ናዋፍ ሳላም እስራኤል የድርድር ጥያቄ ታቀርባለች በእኛ በኩል ደግሞ እሺ ብለን ዝግጁነታችንን ስናሳይ ትተዋለች ሲሉም ተናግሯል። ጠቅላይ ሚኒስትሩ የሊባኖስ ጦር ወደ ደቡባዊ የሀገሪቱ ክፍል መስፋፋቱን እንደጀመረም ተናግሯል። በዚህ አካባቢ ደግሞ እስራኤል በተደጋጋሚ ጥቃት የምታደርስበት ስፍራ እንደሆነ ሲነገር ይሰማል። እናም ውጥረቱን ተከትሎ የሊባኖስ መንግስት ጦሩን የሚቀላቀሉ ሰዎችን እየመዘገበ እንደሆነና ለጦር ሰራዊቱ የሚከፈለውንም ክፍያ እያሳደገ እንደሆነ በግልጽ ተናግሯል። ባለፈው ነሐሴ ወር የሊባኖስ መንግስት ሄዝቦላ የታጠቃቸውን ከባድ መሳሪያዎችን ለማስፈታት በሚል በአሜሪካ መንግስት የቀረበውን የሰላም እቅድ መቀበሉ አይዘነጋም። በዚህ ስምምነት መሰረትም የሊባኖስ መንግስት ቡድኑን ይህ ዓመት ከመጠናቀቁ በፊት ትጥቁን ለማስፈታት እንድትስማማ ይታወቃል። ይህ እቅድ ግን በሄዝቦላ በኩል ተቀባይነት የሌለው መሆኑን ቡድኑ በተደጋጋሚ መግለጹም ይታወሳል። የሊባኖስ መንግስትም ይህንን ከማድረግ አኳያም ችግር የገጠመው መስሏል። እስካሁን የእስራኤል ጦር በቡድኑ ለሚሰነዘርበት ጥቃት በ ሰጠው ምላሽም በሊባኖስ ከ4 ሺህ በላይ ሰዎች ተገድለዋል፣ ሲባል ከ17 ሺህ በላይ የሚደርሱ ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል ሲል ሚድል ኢስት ሞኒተር ዘግቧል። እስራኤልና ሄዝቦላህ ባለፈው ዓመት የተኩስ አቁም ስምንት ላይ ደረሱ ቢሆንም ከመጠቃቃት ግን አልቆሙም። ኢራን ከሰኔው ጦርነት ተምሬ ራሴን በብዙ እያዘጋጀው ነው ስትል አስታወቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ኢራን አሁን ከዚህ በፊት አድርገው በማታውቀው መጠን ተዘጋጅታለች ብለዋል። ይህ ዝግጅታችን ከእስራኤል ዳግም ጥቃት የሚሰነዘርብን ከሆነም ምላሽ ለመስጠት ነው ብለዋል። ውጭ ጉዳይ ሚኒስትሩ ለዘ ኢኮኖሚስት በሰጡት ቃለ ምልልስ የኢራን የሚሳኤል አቅም በመጠንም በጥራትም በከፍተኛ ሁኔታ ተሻሽሏል በማለት ተናግሯል። ከአስራ ሁለቱ ቀናት ጦርነት ተምረን የመከላከያ አቅማችንን ከሚገባው በላይ ያሳደግ ነው ሲሉ ያለውን የጦርነት ዝግጅት በመግለጽ ይታወቅም ብለዋል። አባስ አራክቺ በዚህ ሰዓት የኢራን ሚሳኤሎች ያሉበት ደረጃም በጣም አስተማማኝ እንደሆነ በኩራት መናገር ይቻላልም ብለዋል። ውጭ ጉዳይ ሚኒስትሩ አክለውም ጦርነትን ለማስቀረት በጣም ተመራጩ መንገድ በሚገባ መዘጋጀት ነው፣ እኛ እሱን በማድረግ ላይ እንገኛለን ብለዋል። ከሩሲያ ጋር ስላለው ግንኙነትም ምላሽ የሰጡት ውጭ ጉዳይ ሚኒስትሩም ሞስኮው በ12 ቀናት ጦርነት ድጋፍ አድርጋለች፣ አሁንም ስትራቴጂካዊ ወዳጅነታችን ጠንካራ ነው ብለዋል። ከኒውክሌር ጉዳይ ጋር በተያዘም ተጠይቀው ምላሽ የሰጡት ውጭ ጉዳይ ሚኒስትሩም ዩራኒየም የማበልጸጉን ዜሮ አድርጉት የሚለው ሐሳብ በፍጹም የማይሆነው ነገር ግን የኒውክሌር ቦምብ መታጠቅ የሚለውን ግን ዜሮ በሚለው ሁሌም እንስማማለን ብለዋል። በዚህ ሰዓት አሜሪካ ባደረሰችው ጥቃት መሰረት ዩራኒየም እየበለጸገ አለመሆኑንም ጨምረው ተናግሯል። ከአሜሪካ ጋር ባደረግናቸው ንግግሮችም አንድም ጥሩ የሚባል ልምድ ባይኖረንም አሁንም ግን በራችን ለንግግር ክፍት እንደሆነም ይዘልቃልም ብለዋል። እስራኤል አዲስ የጥቃት ማዕበል በሐማስ ላይ መክፈቷ ተሰምቷል። ትላንት ሐሙስ በቡኑ ላይ እንደ አዲስ በከፍተችው ጥቃት ከሀያ ሰባት በላይ ሰዎች መገደላቸው ታውቋል። የእስራኤል ጦር ሐማስ ስትንኮሳ በማድረሱ ጥቃቱ እንደ አዲስ መጀመሩን ይፋ አድርጓል። አሸማጋዮች የተደረሰው የሰላም ስምምነት ወደኋላ እንዳይመለስ በማስጠንቀቅ ላይ መሆናቸውን ኒውዮርክ ታይምስ አስነብቧል። የትላንቱ ጥቃት የተፈጸመው ቢጫ መስመር ተብሎ በተሰየመ አካባቢ እንደሆነም ተነግሯል። ከሟቾቹ ባለፈም 88 ሰዎች ላይ የአካል ጉዳት ማጋጠሙ ተዘግቧል። በሐማስና በእስራኤል መካከል የተኩስ አቁም ስምምነት ከተደረሰበት ከባለፈው ወር አንስቶም በደረሱ ጥቃቶች ከሦስት መቶ በላይ ፍልስጤማውያን መገደላቸውን በጋዛ የሚገኘውና በሐማስ ቁጥጥር ስር ያለው የጤና ቡድን ያወጣው ሪፖርት አመላክቷል። ከአሸማጋዮቹ ውስጥ አንዷ የሆነችው ኳታር ጥቃቶቹን በሚመለከት መቆም እንዳለበት አስጠንቅቃለች። ከዚህ ባለፈም ዓለም አቀፉ ማህበረሰ ዳግም በጋዛ ሰርጥ ጦርነቱ እንዳያገረሽና የተደረሰው የተኩስ አቁም ስምምነት እንዲከበር ግፊት እንዲያደርጉም ጠይቃለች። የእስራኤል ጦር በዚህ ሰዓት 53 በመቶ የሚሆነውን የጋዛ ሰርጥን ቦታ ተቆጣጥሮ የሚገኝ ሲሆን ሐማስም ቢጫ መስመር ተብለው የተለዩ ስፍራዎችን አልፎ ለመግባት በሚሞክርበት ሰዓት ጥቃት እንደሚደርስ ይነገራል። ከተኩስ አቁም ስምምነቱ ወዲህ በየዕለቱ ይህንን እንደሚጥስና ከእስራኤል ወታደሮች ጋርም ወደ ግጭት እንደሚገባም እስራኤል ገልጻለች። ጦሩ ስምምነቱን በመጣስ ሐማስን ቢከስም ሐማስ ግን ይህንን አምኖ አይቀበልም የተኩስ አቁም ስምምነቱ ከተደረሰበት ጊዜ ወዲህ ሶስት ዋና ዋና ግጭቶች በዚሁ ቢጫ ተብሎ በተለየው መስመር ላይ እንደተደረገም ታውቋል ይህ አዲሱ ግጭት ዳግም ያገረሸው የመንግስታቱ ድርጅት የጸጥታው ምክር ቤት የሰላም አስከባሪ ኃይል ወደ ጋዛ እንዲገባም የሚያስችለውን ዕቅድ ካጸደቀ ከሁለት ቀናት በኋላ ነው ፕሬዚዳንት ትራምፕ ከሳውዲ ጥያቄ በኋላ የሱዳኑን ጦርነት ለማስቆም ፍላጎት እንዳላቸው ተነገረ። ፕሬዚዳንት ትራምፕ ጦርነትን ለማስቆም እንደሚወዱ ደጋግመው ይናገራሉ። ዳግም ወደ ዋይት ሀውስ ከተመለሱ በኋላም ስምንት ጦርነቶችን እንዳስቆሙ ሲናገሩ በተደጋጋሚ ጊዜ ተደምጧል። ከስምንቱ አንደኛው በኢትዮጵያና በግብፅ መካከል ሊቀሰቀስ የነበረ እንደሆነም ሲገለጽም ተስተውሏል። ሌሎቹን ስንመለከት ደግሞ የጋዛው ጦርነት፣ የህንድና የፓኪስታኑ ጦርነት፣ የአዘርባ አዘርባጃንና አርመኒያው ጦርነት፣ የ12ቱ ቀን የኢራንና እስራኤል ግጭት፣ የዲሞክራቲክ ሪፐብሊክ ኮንጎና የሩዋንዳው ግጭት፣ የታይላንድና ካምቦዲያ የድንበር ግጭት፣ እንዲሁም የሰርቢያና ኮሶቮ ግጭትን አስቀርቻለሁ ይላሉ ፕሬዚዳንት ትራምፕ። ከዚህ ባለፈ የዩክሬንን ጦርነትም ለመቋጨት እየጣሩ እንደሆነ በመግለጽ ላይ ናቸው። አሁን ደግሞ ፕሬዚዳንት ትራምፕ የተረሳው ጦርነት የሚል ስያሜ የተሰጠውን የሱዳኑን ጦርነት ማስቆም እንደሚገባ ተናግሯል። ሳዑዲ አረቢያ ፕሬዚዳንት ትራምፕ በሱዳኑ ቀውስ ጣልቃ በመግባት መፍትሄ እንዲሰጠው ጠይቃለች። ሳዑዲ ይህንን ጥያቄ ለፕሬዚዳንት ትራምፕ ካቀረበች በኋላም ትራምፕ የሱዳኑ ጦርነት መቋጨት አለበት ማለት ጀምረዋል የሱዳኑ ጉዳይ በአጀንዳቸው ላይ ያልተቀመጠ ቢሆንም አሁን ግን ሳውዲ ጠይቃለችና ይሆናል የሚል ይዘት ያለው ንግግር በሰሞነኛው የመሪዎቹ ቆይታ ላይ አሰምተዋል ትራምፕም የአረብ መሪዎች ዋሽንግተን የሱዳኑን ጦርነት መቋጫም እንዲሰጠው እንድታደርግ ይፈልጋሉ ብለዋል እንዲህ አይነቱ ሁኔታ ደግሞ ፕሬዚዳንት ትራምፕ ራሳቸውን የሰላሙ ፕሬዚዳንት ብለው እንዲጠሩ ያደርጋቸዋል የሚሉ ጥቂቶች አይደሉም ሱዳን ነጻነቷን ካገኘችበት ከ1950 36 ወዲህ በመፈንቅለ መንግስትና ወታደራዊ አመራር እየተፈተነች የመጣች አገር ናት። በ2019 የረጅም ጊዜ መሪው ኦማር አልበሽር ከስልጣን ከተወገዱ በኋላ የሽግግር ምክር ቤት መመስረቱ ይታወሳል። ስልጣንን በመጋራት ሲያስተዳድሩ የነበሩት ጀነራል አልቡርሃንና ጀነራል ሀምዳን ዳገሎ በ2023 ወደ ግጭት አምርቷል። ከዚያን ጊዜ ጀምሮ የሱዳን ጦርን የሚመሩት አልቡርሃንና ፈጥኖ ደራሽ ኃይሉን የሚመሩት ጀነራል ሄሜቲን ጋንን ለማስተዳደር በሚል መዋጋታቸውን እንደቀጠሉ ነው። ይህንን ተከትሎም በመቶ ሺዎች የሚቆጠሩ ሰዎች ሲገደሉ ከአስራ ሁለት ሚሊዮን በላይ የሚደርሱ ሰዎች ደግሞ ከቤት ንብረታቸው እንዲፈናቀሉ ምክንያት እየሆነም ዘልቋል። መላው ዓለም የሱዳኑን ጦርነት እንደረሳ የሚታመን ሲሆን፣ ሳውዲ ግን ከጥቅሟ አንጻር የሱዳኑን ጦርነት እንዲጠናቀቅ ትፈልጋለች ያረሳችሁም እርሷ ብቻ ነች ይባላል። ሳውዲ ለምን ለሱዳኑ ጦርነት በዚህ ልክ ግድ ሰጣት ለሚለው ጥያቄ የጂኦግራፊ ጉዳይና ሳውዲ በሱዳን በርካታ ኢንቨስትመንት ያላት ሀገር በመሆኗ እንደሆነም በፖለቲካ ትንታኞች በኩል ይነሳል። ኪድስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በስራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ስልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪበን አቬኒዮ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማሱን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበዘውድና ከሀገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን ወላጆች ልጆቻቸውን ያስመዝግቡ ሥልጠና የሚሰጠው በስፖርት ማሰልጠኛ ህንፃ ውስጥ ኢንዶር ነው ከእናንተ የሚጠበቀው በሁለቱ መስኬቶች እድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። የሦስት ወር ስልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባ የሚሁን በማንኛውም የልጆች ሥልጠና ዙሪያ ጥያቄ ካለ